ይኸውማ ይሄ ልጅ በጣም ብሶተኛ ልጅ ነው። በጣም ተጉርቷል፣ ግን ማንም አያዝንላትም። ኧረ እባክሽ፣ ወንድ ይጎዳል እንዴ? ስንት አለ ባየሽው በደሉን ህመሙን፣ ብሶትን ሸሽገው፣ ስብራት ውጋቱን ለብቻው አድርገው፣ ቀኔም ሰልስቆ ሌት እያለቀሰ በማይደርቅ ቁስሉ ሁሌ እያነከሰ ከፍቅር አብሮነት ራሱን ከልሎ ከብቸኝነት ጥጌ ቆመ ተገለው ስንት አለባየሽው ልኖርልሽ ባላት የቁሞት የሞተ ከልቡ ባመናት። ስንት አለባየሽው ለሳቋዋ ሲደክም በሷው የጎበጠ በከሄደ ትሸግም። ስንት አለባየሽው እሷን እሷን ባለ ከሰው ተራ ወቶ የተበሳቆለ ልብሱን የቀደደ ራሱን የጣለ ስላልተናገረ የውስጡን አውጥቶ ለቅሶ ስላልታየ ወደ ውስጥ አንብቶ ቁሞ ስለሄደ ስላልዋለ ከልጋ ስንት አልነባየሽው ለሰው ደህና መስሎ ለሞት የተጠጋ። አንቺ ምን ነው ልጁ አይሆነኝም ባክሽ። ያው ቁቀን ገብቶኛል። እንዴት ማለት ማለትማ? የማይሆንን ማወቅ ወር ሳምንት ታይ ይጠይቅ አይምረውን መከተል ልብን ማጣት ነው። እያለቀሰ የሚሞትልኝ እንጂ እየሳቀ የሚገለኝን አልከተልም። ስለዚህ ተውሹ አው ከማያዛልቀኝ ያለው ወዳጅ አው። እናቴ፣ አሁን እኮ ተሽለውኛል ደህና ነኝ። እሺ አታስቢ። እሺ እናቴ፣ ከህመም ሄደኛለሁ ብለሽ ላገኘሽው ታወሪያለሽ። እውነት የደነሻል። ምን ላደርግ እንደ ይጨነቁ እኮ ነው? ታዲያ መዳንሽን ይዘሽ ምን ያዞርሻል? አልዳንኩማ ስሜ የማጣት ጥግ እንጂ የማግኘት ጥግ የለውም። ፍላጎሽን በመጠኑ አድርገሽ ኖሬ፣ በተሰጠ ሰዓት ኖሬ፣ ባለሽ ነገር ተደሰች። እንዴ ግዴታ ልናቴ ስል ሁሉ እንችዬ እኮ መኖር አለብኝ። ስሜ መኖር እኮ አጭርም ረጅምም ነው። ችግሩ አጭር መሆኑን መርሳታችን ነው። ረጅም ስለሚመስለን በጊዜው መኖር እንረሳለን። ስለዚህ መጀመሪያ በሽታሽ እንድነሽ፣ በሰላም ኖሬ ገንዘብ ቀስ ብሎ ይገኛል። ቤተሰብም አንቺ ስኖሬ ነው የሚኖሩት። እሺ